አንዱ ውጤት ነው እና አላህን ልናመሰግን ልታመሰግኑ ይገባል። ጀዛኩምላህ አልፍ ኼር የአንሷር አባላት አልሐምዱሊላህ፣ ደስ በሚል ሁኔታ ቤተሰቦቻቸውን በማስተናገድ ሸኝተዋል። ተምር፣ ዱቄት፣ ሾርባ እና እንደዚሁም ሱካር በተጨማሪም የ ሹር ባህል እድላ ተደርጓል። አልሐምዱሊላህ በጣም ደስተኞች ነበረ ነበሩ የአንሷር ቤተሰቦች ምክንያቱም አሁን ያሉበት ሁኔታ ለመግለጽ በጣም ያስቸግራል። ለነሱ ትልቅ ልገሳ ነው ከምን ጊዜውም በላይ ያው እንደሚታወቀው ኑሮ ተወዷል እና ከየትና የት ጊዜያቸውን ሰውተው ገንዘባቸውን ሰውተው በጠራራ ፀሐይ ጥሪ በሚደረግላቸው ሰዓት ሲገኙ ያለ ሁኔታ ከምንም በላይ ለነሱ ትልቅ ልገሳ ነው፣ ከምን ጊዜውም በላይ ምክንያቱም በጣም ኑሮ ተወዷል ስንል ከሚናገረው በላይ ነው አሁን ያለው ሁኔታ አልሐምድላ ደስታቸውም በዱዓ በማድረግ ገልጸዋል። አላህ ስብሃነ ወተአላ የአንሳር ቤተሰብ ወይም አባላት በሰው ሀገር ከመንከራተት ለአገራቸው እንዲበቁ እንደዚሁም ለሰሩ ስራ አላህ ስብሃነ ወተአላ እጥፍ ድርብ አድርጎ ምንዳቸው እንዲከፍላቸው ዱዓ አድርገዋል። እነሱም ሁሌ ተለጋሽ ከመሆን እንደ እናንተው ለጋሽ እንዲሆኑ ምኞታቸውን ገልጸዋል። አልሐምዱሊላህ በጣም ከምን ጊዜውም በላይ ተደስተን የዋልንበት ቀን ነውና እኛም ሳናመሰግን አናልፍም እናንተን ምክንያቱም አላህ ሱብሓነሁ ወተዓላ ከንያችሁ በላይ ምንዳችሁ እንዲከፍላችሁ ነው ምኞታችን። ምክንያቱም በርካቶቻችሁ ማድረግ እየፈለጋችሁ እየተመኛችሁ ካለው የዙሩፍ መጣበብ ወይም ችግር በተለያየ መልኩ ስራን በመፍታት የቤተሰብም ችግር አለና ሳታደርጉ የቀራችሁት አላህ ስብሐነ ተዓላ በንያችሁ ልክ እንዲለግሳችሁ ነው ምኞታችን። እንሻላህ ድዋ እናደርጋለን። ጀዛኩሙላህ አልፈኸይር። በእንደዚህ አይነት እንግዲያው እደላ ካደረግን በኋላ ማሻአላህ እንደምታዩት አባሎቻችን ደከመን ሰለችን ሳይሉ ቤተሰቦቻቸውን እያስተናገዱ ይገኛል። በአጭሩ ይህን ይመስል ነበረ። ጀዛኩምላህ አልፈኸይር። በድጋሜ ሸህር ሙባረክ ብለናል።